ተፈጸመ የኪራና የጽናት ሰርግ ማለት ነው። እንግዲህ ዘናዘና ዘና እያሉ በዚህ በጭበራ በጣም ደስ በሚል ጽናት እንግዲህ ሙሽሪ ትሆናለች ማለት ነው። ኪራ እንግዲህ አግብቷ ጽናትም ማለት ነው። እንግዲህ ያ ሁሉ ጭቅጭቅ፣ ከዛ ሁሉ ፈተና ሁሉ ፍቅር ያሸንፋል ፍቅር ካለ ሁሉም አለ ይባላል እና ፍቅር እንግዲህ የጽናትና የኪራን ፍቅር መቼም ያቅልም በጣም ነው የሚዋደዱት። የመዋደዳቸውም ይቀናናሉ ስንትን ነገር አየር ስንትን ነገር አሳለፍ። እንግዲህ ዛሬ ላይ ሰርጋቸው ነው ማለት ነው። ሰርጋቸውን በደማቅ ሁኔታ አሳልፈዋል። እንዴት እንደሚያምርባቸው ማለት ነው። እኔ ግን የእውነት የሚመስለኝ እናንተ ናቸው። እውነት የኬባና የፀናት ድራማ ማለት ነው። እውነት ነው የሚመስለኝ ሁሉ ነገራቸው በቃ እውነት ነው የሚመስለኝ እና እንግዲህ ቬሎ ደግሞ ሲያምርባት ማለት ነው። የእኔ ቅመም ፀናትዬ በጣም ደስ ይላል። እንግዲህ የከራባት በጣም ጥሩ ነገር ነው የሰሩት። ማከማባት ናቸው አፈጣጥነውታል። እንግዲህ የከራና ስለታሙ መች እንደ ሰርፕራይዝ ነው ያደረጓት። በጣም ደስ ይላል። አንድ ወላጅ ልጁ ሲያገባ አግብት ሲደሰት ከዚህ ያኔ ይህንን አለም ከማየት የሚያስደስታቸው የለም ወላጆች ና። በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤት ሰዎች እንዴት ናችሁ? ከኔ ጋር ሰላም እንድናረብ ይላለን በያላችሁ ቦታ ላይ ጠብቃችሁ ሰላማችሁን አላህ ያብዛላችሁ፣ እያልኩኝ እንግዲህ ኬራና ጽናት ሰርጋቸውን እንግዲህ በደስታ አውለዋል ማለት ነው። እንግዲህ ሞሽሩን ደግሞ እንጠብቃለን፣ እኛንም እንድትሞሽሩን እያልን ማለት ነው። የመዳም ቅማሞች እንግዲህ የጽናት እና የኬራ ሰርግ ማለት ነው። እኛንም ይሄን እንግዲህ አብሽሩን። እናንተም እንግዲህ ከመዳም ብሽ ወጣችሁ አንድ ቀን ቢለው ለብሳችሁ ይሄንን ሰርግ እንግዲህ ትውላላችሁ እናንተ። ማን እንዲቀና እንዲቀን? እሺ እሷ እንዳቋርጦ ማለት ነው። እና እንግዲህ ኪራ አባት በጣም ጥንጥን አድርገውት አለ እንግዲህ የኪራ አባት ጽናትን ያው የኪራ እናት እንድታመች እየነገሯት ነበር። እና እሱ አግብቶ ኪራ አግብቶ እንድታይ በፍጥነት እንደሚፈልጉ እየነገሯት ነበር። እና እሷም ደግሞ እንግዲህ እተባበራለሁ እያለቻቸው በቀደም ሌላ ሚስታሪ ራሱ ሲሏት ሁሉን ይችላል ለትዳር ዝግጁ የሆነች ቅን የሆነች ሴት ነበረ ጽናት ማለት የራሷን ትታ ለረሰው የምትኖር ቅን የሆነች ልጅ ና ጽናት ማለት ማለት ነው እንግዲህ ጽናትን እንዳስቸገርኩሽ አውቃለሁኝ እና ከዚህ የበላ ደግሞ ብዙ ተቸግረሻ ብዙ ሰርተሻለ እና አሁን ከሶስት ቀን በኋላ እንድታገቡ እንድትጋቡ ፈልጋለሁ እያሏት ነበር፣ የኬራ አባት ማለት ነው። እሷም ደግሞ ድንግጥ አለች አለች የኬራ አባት። እንግዲህ እንደሚከብድሽ አውቃለሁ፣ ነገር ግን ታውቂያለሽ፣ የኬራ እናቱ ታምናለች እና ቶሎ እንዲያገባ ፈልጋለሁ ብለው አሏት ማለት ነው። እኔ እኮ ኬራን አፍቀሮ እና ወድጄው ነው የማገባው፣ ለአንቱ ብዬ አይደለም። እና ደግሞ አባቴን ዋሸችኋለሁ አለቻቸው ማለት ነው። እኔ ትምህርት እንደመማር ነበር የሚያውቀው እንጂ እንደዚህ ስራ መስራት ነው ያውቅም ነበር ነው ብላ እንደት እንደተጨነቀች እየነገረቻቸው ነበር። ምንም ቢሆን እንግዲህ የኪራና ስለታመመኝ ማድረግ አለብሽ እና አባትሽን ደግሞ እኔ አሳምናችኋለሁኝ አስረዳችኋለሁ ብለው ነበር እንግዲህ የተስማሙት። ኬራ ደግሞ እንደዛ ሲባል በጣም ነበር የደነገጠው። ያው ኬራ ግን የሆነ ነገር እንዳለ እየጠረጠረ ነበር። ምክንያቱም እናቱ በተነሳች ሰዓት ልቡ የሆነ ነገር እየነገረው ነበር። የሆነ ነገር ግን የተደበኩት ነገር አያል እንዳለ እየገባኝ ነው እያለ ነበር ማለት ነው። እና ኬራ ደግሞ በፍጥነት እንደት ነው እንደዚህ ጽናትስ ይሄንን ነገር እንዴት ነው የምትቀበለው? እሷ እንዴ ከፋት ነው ጥረቱ ማለት ነው። ኪራና እንዴት እንዴት ነው ይሄ ነገር የሚሆነው? አባቷ እንድታስከፋ አልፈልግም እያለ ነበር። ኪራና እንግዲህ ኪራና ጽናት እየተወያዩ ነበር። በስተ መጨረሻ እንግዲህ ጽናት ከጓደኞቿም ጋር መከረች። ከናሆሜ ሰላምዬ፣ እንዲሁም ምሩ መከሩበት ማለት ነው። እኛው እነሱ እንግዲህ እሷ የእሷ ትዳር እንዲያምር እንድታገባ ቀለል እንድታደርገው ነው መፍትሄ የሚሰጧት። በጣም የጓደኛ ጥግ ናቸው። መልካም መፍትሄ የሚሰጧት ምርጥ ጓደኛ ናቸው ማለት ነው። እያሳመኗት ነበር። በስተ መጨረሻም እንግዲህ አባቷ ጋር ደውላ ጽናት እንግዲህ ኬራን በጣም ነው ያስደሰተችው። አባቷን እንደሰማ ወይም ደግሞ እንዳወቀ የኬራን የጽናት ፍቅር እንደሚያውቅ በፊት ትምህርቷን እንዳቋረጠች ያውቁ ነበር። ባለፉ እንግዲህ መጥተው የኪራ ቤት የኪራ አባት እንግት መጥተው አስደንግጧቸው ነበር። የጽናትን አባት መጥተው ነበር እና ኪራና ጽናት በጣም ሲቸጋገሩ ና ሲጨጋጨቁ የጽናት አባት ተሸሽገው እያደመጧቸው ነበር ማለት ነው። ተረድተው የሄዱና ነቀር ነበር ማለት ነው። ያው ጽናት እንዳያማስጭነቅ ብለው ነው እንጂ ያን ጊዜ የአባቷ አውቀዋል እና ያን ነገር እየነገረችው ነበር፣ እንደዛ ስንጨቃጨቅ ባለፈ ዙ ሲመጣ ሰምቶ ነበር አዳምጦ ነበር እያለች ስትነግረው በጣም ደስ ነው ያለው ነው። ዞሮ ዞሮ እንግዲህ ወደ ሰርጉ ድግስ ገብተዋል ማለት ነው ሷሙ ሽራ ተባይ ተብላ ስራሰራም ክብሩ ደግሞ ኮሽና ገብቶነው። እንግዲህ ክብሩ ደግሞ ለጽናት አንደኛው ደጋፊ አዛኝ ነበር። ኮሽና ገብቶ ምግብ እየሰራ ነበር። እንግዲህ ኬራና ጽናት እንግዲህ ምንም ጊዜያ እንደባክነል ተፈቀደላቸውም አባቱ ሄደው ልብሳቸው እንዲመርጡ ቬሏቸው እንዲመርጡ ቤት ታጸዳዱ ባለጓደኞቿንም በፍጥነት እንዲያደርጉት እየነገራቸው ነበር። እንግዲህ ወደ ቬሎ ጋር ሄደው እንግዲህ ቬሎውን እንግዲህ ለቀቀችበት ፀናት ማለት ነው። ከዛ ሁሉ ልፋት በኋላ ሁሉ ተሳካ፣ ተፈጸመ፣ ደስታ ቀን መጣ ማለት ነው። ኬራና ፀናት እንግዲህ ሰርጋቸው በጣም ደስ በሚል ሁኔታ ተሳክቷል ማለት ነው። በእውነት ያለፈውን ፈተና ያለፈውን መከራ ሁሉ ሳስታውሰው በጣም መጨረሻ ደስታ ሲመጣ በጣም ደስ ይላል። እንግዲህ ሙሽራቸው ደግሞ እንዴት ሙሽሩ ታስፋለን ትሙሽራላችሁ ተብለዋል ማለት ነው። የኪራ አባት በጣም ጎበዝ ናቸው፣ መልካም ናቸው። ትልቅ መጽዋን ያደረጉ ለልጃቸው ማለት መዳር ያለ ነው፣ ግን ፍጥንጥን አድርገው ደስታቸውን ያሳይተዋቸው ማለት ቀጣይ ደግሞ ሙሽር ተሞሽረው ተመሽረው ሲዝናኑ ያለን፣ ገና ብዙ ብዙ። እኔ እውነት ነው የሚመስለኝ ማነው፣ ኬላ ና ጽናት ና። እውነት ቢሆንስ እውነት ደስ ይላል። ብቻ ደስ ስላላችሁ ደስ ብሎናል። ፍቅራችሁ ይፅናንዳችሁ። መልካም ትዳር ብለናል። መልካም ትዳር ሚባለው ብለናል ማለት ነው። እንግዲህ ቀጣይ ደግሞ ሰላምን ደግሞ እንድራለን። ሰላምን ደግሞ እንግዲህ እንደ ተብቸኝነት እንደሚዋጧት ምሩና ጽናት ቃል ገብተዋል። ቀጣይ ደግሞ ሰላም እንድራለን። ማለ ናሆሜ እና ደግሞ የእምሩም ሰርግ አለ ገና አለን፣ ገና አለን። ውድ ቤተሰቦች በያላችሁ በሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ሽር እያደረጋችሁ